ጥም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እነሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን እነግራችኋለን። አብራችሁን ቆዩ። ጦሩ ወደ አሰብ አንድ እርምጃ መጀመሩ ተሰምቷል። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል ነው የተባለው። ሻቢያን ለመገርሰስ በትጥቅ ትግል የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግሥት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያዘ ጠንከር ያለ ኃይሉን ክምችት እንዳደረገ ቀደም ብሎ ሲወጣ የነበረው ዘገባዎች አመላክቷል። ይህ ታጣቂ በዚሁ አቅጣጫ ከኤርትራ መንግሥት ጋር ለዓመታት ሲፋለም የቆየ ቢሆንም በቀደመው የኢትዮጵያ መንግስት መንግስት የኢትዮጵያ ህዝባዊ ዲሞክራሲ ግንባር መንግስት ጠንከር ያለ ወታደራዊ ድጋፍ ያገኝ ነበር ተብሏል። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ወደ ዳኪላ በተባለ ኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ ተደራጀ ትጥቅ ያለው መሆኑን ያሳያል። በኢትዮጵያ ውስጥ ከሚንቀሳቀሰው ብርጌድ ናሐሙድ አመራሮች መታሰራቸው ተሰማ። የኤርትራ መንግስት የሚቃወመው ብርጌድ ናሐሙድ የተሰኘው ንቅናቄ በቅርቡ ስያሜውን ኤርትራ ብሉን ሪቮሉሽን ሙመንት በሚል ቀይሮ በይፋ ስራ መጀመሩ ይታወቃል። ይህ ድርጅትም በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን የድርጅቱ አመራሮች መታሰራቸውም ተሰምቷል። ይህም በተመለከተ የወጣው መግለጫ እንደሚገልጸው ከሆነ የታሰሩት ዮናስ መብርሃቶምና ሀብታውም ገብረ ጻዲቅና ዘረስና የመለስ የተባሉ አመራሮች ናቸው። መግለጫው ሲጀምር እነዚህ ግለሰቦች የኤርትራ አባገነን ስርዓት በመቃወም ኤርትራ ዲሞክራሲ፣ ፍትህ፣ ሰብአዊ መብት ለማምጣት በህጋዊ መንገድ ሲሰሩ የቆዩ ታዋቂ ፍትህ ፈላጊ ናቸው ያለ ሲሆን ይህ አላማቸውን ለማሳካት ኢትዮጵያ ውስጥ በውጭም ሲንቀሳቀሱ መቆየታቸውን አስረድተዋል። የታሰሩ ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ ኤርትራ ብሉ ሪቮሉሽን ሞመንት ቢሮ እንዲከፍት ፈቃድ ከሰጠ በኋላ ይህንን እንዲመሩ በህጋዊ መንገድ የተመረጡ መሆናቸውን አሳውቋል። እንደ መግለጫው ዘረሰናይ መለስ የዚህ ድርጅት የኢትዮጵያ ሊቀመንበር ሲሆን የሆነ ስ መብራቱ ደግሞ የፋይናንስ ኃላፊ ሀብቶም ገብረ ጻዲቅ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑ ከአንድ፣ እነዚህ ሶስት ግለሰቦች በአስቸኳይ ከስር እንዲለቀቁ ሁለተኛ፣ በተያዙ ሁኔታ ላይ ግልጽ ምርመራ እንድደረግ ሶስተኛ፣ የኢትዮጵያ መንግስት በኤርትራውያን አክቲቪስት እንቅስቃሴ ላይ መታሰር ማሳሪር መዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫው ጥሪ ማቅረቡን ተዘግቧል። የቀድሞው አምባሳደር ወታደር ኃይሉ ትዕግስት ተሟጧል ሲሉ ተናገሩ። የትግራይ ታጣቂዎች ሰሞነኛ አመፅ ተከትሎ በትግራይ ያለው ፖለቲካ ትኩሳቱ እጅጉን ጨምሯል። መንግስት አስተያየት ለመስጠት በተቆጠበበት በዚያን ሰዓት የሰራዊቱ አመፅ ብዙ አስተያየቶች እየተሰጡ ነው። አምባሳደር ሱሌማን ደደፎ የሰጡት አስተያየት ግን የሚጠቀስና ዋነኛው ቀዳሚ ነው። በሶማሌ የኢትዮጵያ አምባሳደር ሱሌማን ደደፎ በህዋት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ ለመግባባት ተፈጥሮ አመፅ መቀስቀሱን ድርጅቱ ሊበት ነው። ተቀርቧል ብለዋል። አምባሳደሩ በኤክስ ገጻቸው ባሰፈሩ ጽሁፍ በትግራይ ህዝብም ሆነ በድርጅቱ ታጣቂ ኃይል በህዝባዊ ወያኔ ሀርነት ትግራይ አመራር ላይ ትግስትና ተስፋ ተሟጧል ብለዋል። እንደ አቶ ሱሌማን ገለጻ ከሆነ ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን ለመስጠት የድርጅቱ የመጨረሻ ምሽግ እየተደረመሰ ነው ብለዋል። ህዝባዊ ወያኔ ሀርነት ትግራይና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረው አሁን ግን ከታጣቂዎቹ ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ተሰጥቷል። ያሉት አቶ ሱሌማን ደደፎ የተቀሰቀሰው አመፅ ተጨማሪ የህይወት መስዋዕትነት ከማስከተሉ በፊት የህዝባዊ ወያኔ ሀርነት ትግራይ ህወሀት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ መግለጫው አስነብበዋል። የትግራይ ልክ እንደ ኤርታል የሚፈጅ ፖለቲካ ትኩሳት እየተናጠይ ትገኛለች ያሉ ሲሆን ከዚህ ትኩሳት የጀርባ በርካታ የውጭ ኃይሎች እጅ መኖሩን ደግሞ ትኩሳቱን እጅግ ያባብሱና የከፋ አድርጎታል ብለዋል። በተለይ ካለፈው ሰኞ አንስቶ የቲዲኤፍ ጦር አመራሮች ማመጻቸውን ተከትሎ ክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል ብለዋል። በዚህም የጦር አመፅ ጀርባ ሶስት አካላት ስማቸው ሲነሳ ነበር። የፌዴራል መንግስትና እነ ጌታቸው ረዳ እንዲሁም ሻቢያ ናቸው ተብሏል። ህዝባዊ ወያኔ ያርነት ትግራይ ከነዚህ አመፅ ጀርባ የፌዴራል መንግስትና ከሃዲ ሲል የጠራቸው እነ ጌታቸው ረዳን ተጠያቂ ሲያደርግ፣ በአንጻሩ በሌላ ወገን ያሉት ደግሞ ሻቢያን ተጠያቂ ሲያደርጉ ለመመልከት ግድ ብሎብናል ብለዋል። ቻይና የአሜሪካ ጀቶች በፍጹም ካይኔ ሊሰወሩ እንዳይችሉ የሚያደርግ ራዳር ማምረት ጀምሬአለሁ አለች። ቻይና እንደ ዩናይትድ ስቴትስ ኦፍ አሜሪካ ኤፍ22 ራፕተርና ኤፍ35 የመሳሰሉ የማይታዩ ስቴልስ ተዋጊ ጀቶች መከታተል የሚያስችላት እጅግ በጣም ሚስጥራዊ የሆነ የነጠላ ፎቶ መመርመሪያ ሲንግል ፎቶ ዲቴክሽን በጅምላ ማምረት መጀመሯን አስታውቃለች። በአንሁይ ግዛት የሚገኘው የኳንተም መረጃ ምህድስና ቴክኖሎጂ ምርምር ማዕከል የተሰራው ይህ አዲስ ባለአራት ቻናል መመርመሪያ ፎር ቻናል ዲቴክሽን አንድ ለሆነ ፎቶ የብርሃን ትንሹ የኃይል ክፍል ለይቶ የማወቅ ችሎታ ያለው ሲሆን ይህ ደግሞ እጅግ በጣም አነስተኛ ምልክቶችን እንኳ ለመለየት ያስችለዋል ተብሏል። የማይታዩ አውሮፕላኖች በልዩ ሽፋንና ዲዛይን አማካኝነት ራዳር ሞገዶችን በመምጠጥ ወይንም በማንሸራተት ከባህላዊ ራዳሮች ይደበቃሉ። ይህ አዲስ ቴክኖሎጂ ግን የተለየ ነው። የኳንተም ራዳሮች ፎቶኖች ይልካሉ። እነዚህ ፎቶኖች አውሮፕላን ሲመቱ የነበራቸውን ባህሪ ይለውጣሉ። ይህ ለውጥ ደግሞ አውሮፕላኑን የውሸት ምልክት ወይም ፎርስ ሲግናል ብለመላክ ቢሞከር እንኳ ትክክለኛ ቦታው እንዲገለጥ ያደርጋል ነው የተባለው። አዲሱ መመርመሪያ ከአንድ ቻናል አቻጋ ሲነጻጸር አንድ ዘጠነኛ ያህል ያነሰ መጠን ያለው ሲሆን፣ አነስተኛ ኃይሉን ስለሚጠቀመው በቀላሉ በተለያዩ መድረኮች ላይ ለመጫን ያመቻል ተብሏል። ይህ ቴክኖሎጂ ግን ለአሜሪካ ስድስተኛው ትውልድ ተዋጊ ጀቶ የልማት እቅዶች አዲስ ስጋት ሊፈጥር እንደሚችል ከወዲሁ እየተነገረ ነው። ለሰዓታት የታወጀው የፓኪስታንና የታሊባን ጦር ከሽፎ ፓኪስታን ምድራን ቀጥቀጥ አየር ድብደባ ፈጽማለች። ከቀናት በፊት ሁለቱ ሀገራት የተኩስ አቁም በማወጅ ጦርነቱን ገጥተውት የነበረ ቢሆኑም ድንገት ፓኪስታን በፈጸመችው ጥቃት ስምነቱ ፈርሷል። በአፍጋኒስታን ሰማይ ላይ እያጓሩ መብረቅ ያዘነቡ የፓኪስታን የጦር ጀቶች በፈጸሙት ጥቃት በርካታ ሰዎችን ለሞትና ለጉዳት አድርጓል። ለሁለት ቀኖች ይዘልቃል የተባለው የተኩስ አቁም ድንገት በፈነዳው የሰበረው የፓኪስታን አየር ኃይል አርብለት በፈጸመው ጥቃት አስር ሰዎች የተገደሉ ሲሆን በደርዘን የሚቆጠሩ ደግሞ ለጉዳት መዳረጋቸውን የአፍጋኒስታን መንግስት ገልጸዋል። ፓኪስታን የተኩስ አቁም ስምነት አፈርሳ በሶስት ቦታዎች ላይ በቦምብ ደብድባሌ ሲሉ ስማቸው እንዳይገለጹ የታሊባን ከፍተኛ የሆኑ አመራሮች ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቶም ሃውክን ለዩክሬን አንሰጥም አሉ። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ የቶም ሃውክ ሚሳኤል እንደማያገኙ ተገልጾላቸው ከንፈራቸውን ነክሰው ተመልሰዋል። ትራምፕና ዘለንስኪ በኋይት ሀውስ የጦፈ ክርክር ካደረጉ በኋላ ትራምፕ ለጊዜው ቶም ሃውክ ሚሳኤል ለመስጠት እቅድ የለንም ሲሉ ተናግረዋል። ሁለቱ ውስጥ አዋቂ ምንጮች ሁለቱም መሪ ፍጥጫ ከባድ እንደነበር ሲገልጹት ትራምፕን ዘለንስኪ ሚቲንግ ወይዝ ኢዝ ባድ ሲሉ ገልጸውታል። ምንጮች እንደገለጹት ከሆነ ትራምፕ በክርክሩ ብርጫ ከማሳየታቸው ማንም እንዳልተናገረ ነው። ዘለንስኪ ትልቁ ተስፋቸው ተነጥቀው ከዋይት ሃውስ እንደወጡ ታውቋል። ከንግግር በኋላ ከጋዜጠኞች ጥያቄ የቀረበላቸው ዘለንስኪ ምንም ዝርዝር ማብራሪያ ሳይሰጡ አሜሪካ ጦርነቱን ማባባስ አትፈልግም፣ ዩኤስ ዳዝ ኖት ወንት ኢስካሌሽን ሲሉ አጭር መልስ መስጠታቸውን የተሰማው ፕሬዚዳንት ትራምፕ አሜሪካ እንደ ሶማሌና ኬንያ ያሉትን ሀገራት ጸጥታ የማስጠበቅ ግዴታ የለበትም ሲሉ ትናንት ለከፍተኛ ወታደር አዛዦች ተናግረዋል። ትራምፕ የአሁኑ የአሜሪካ ጦር ኃይል ወደ አሜሪካ የውስጥ ጠላቶች የሚመለስበት ጊዜ ነው ብለዋል። ኬንያ አሜሪካ ለዓመታት የዘለቀ ወታደራዊ ትብብር ያላቸው ሲሆን አሜሪካ ኬንያ ውስጥ ጦር ሰፈር አላት። ፕሬዚዳንት ትራምፕ ባለስልጣን ለሶማሌ ጦር ሰራዊት ስልጠና የሚሰጡት የአሜሪካ ወታደር ማስወጣት እቅድ እንደሌለውም ተናግረው ነበር። ትራምፕ በትሪሊዮን ዶላር የሚገመቱ ወጪዎች የሌሎች ሀገራት ድንበር ከመጠበ በቆጥቻላ አሜሪካ ድንበር የማስከበር ግዳጅ ይኖራቸዋል፣ በማለት ለጦር ኃይላቸው ከፍተኛ አዛዥ ነግሯቸው ነበር። ዩቲዩብ ባለፉት አራት ዓመታት ለይዘት ፈጣሪዎች ከመቶ ቢሊዮን ዶላር በላይ መክፈሉን አስታወቀ። የቪዲዮ ማሰራጫ ዩቲዩብ ከ2021 ወዲህ ለይዘት ፈጣሪዎቹ ከ100 ቢሊዮን ዶላር በላይ ክፍያ መፈጸሙን አስታውቆ ከ100,000 በላይ ዶላር የሚሰሩ የዩቲዩብ ቻናሎች ቁጥር በአመት 45 በመቶ እየጨመረ ነው ብለዋል። የዩቲዩብ ፕሮዳክት ኦፊሰር የሆኑት ጆሃን ቮሊንች የይዘት ፈጣሪዎች ባህላዊ መዝናኛ አስበው በማናውቀው መንገድ ቅርጽ እያስያዙ ነው ብለዋል። ዩቲዩብ ከዚህ ተጨማሪም አዳዲስ አገልግሎቶች ለመጀመር ማቀዱን አስታውቋል። ዩቲዩብ ከአጫጭር ቪዲዮዎች ጋር በተያያዘ አንዲስ የሰው ሰራሽ አስተውሎት መተግበሪያ ሲያመጣ ሰዎች በሰው ሰራሽ አስተውሎት እገዛ የተቀረጸ ቪዲዮ ወደ ተቀነባበረ ቪዲዮ መቀየር፣ ሙዚቃ መጨመርና ድምፅ መጨመር ይችሉ ነበር ተብሏል። በተጨማሪም ከተፈቀዱ ቪዲዮ የተወሰደ ንግግሮች ወደ ሙዚቃ ቀይረው መጠቀም ይችሉ ነበር ተብለዋል። ዩቲዩብ አክሎግ የጎግል ቪኦ3 ከዩቲዩብ አጫጭር ቪዲዮ ሾርት ጋር እንዲቀ ቀናጭ እንደሚያደርግ ለተጠቃሚዎች አብስረዋል። በተጨማሪም ዩቲዩብ በአንድ ቪዲዮ በርካታ ሰዎች አንድ ላይ ሰርተው ቪዲዮ ለሁሉም ሰዎች ተመልካቾች የሚያደርሱበት ዩቲዩብ ቻናል ኮላብ እንደሚጀምር ገልጿል። ይዘት ፈጣሪዎች ስለ ተመልካች እንዲረዱ የሚያስችለው የሰው ሰራሽ አስተሎት ታጅቦበት እንደሚጀምርም ተገልጿል። በመጪው ሚያዝያ ወር ሀያ ዓመታት የሚሞላው ዩቲዩብ ከመተግበሪያው ከሀያ ቢሊዮን በላይ ቪዲዮዎች ሲኖሩት ለበርካቶችም የገቢ ምንጭ ሆኗል። በተለያየ መንገድ ራሱና ተጠቃሚው በመጥቀም እየሰራ ያለው ዩቲዩብ በ2026 ሰፊ ማስፋፊያ ጋር እንደሚመጣም ተዘግቧል።